ማዳሜ ልጄን አግቢ እያለች እየጨቀጨቀችኝ ነው። ከእሷም አልፎ በዘመድ በጓደኛ በተለያዩ ሰዎች እያስጠየቀችኝ እየጠየቀችኝ ነው። ልጄን አግቢና ምራቴ እንድትሆኝ እፈልጋለሁ እያለች ማለት ነው። ምን ትሉኛላችሁ? አሰላሙ አለይኩም ወረህመቱላሁ በረካቱ ውድና የተከበራችሁ ህያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የመጣሁበት ቪዲዮ እንግዲህ መግቢያ ላይ እንደሰማችሁት ነው። ሀሳብ አስተያየታችሁን፣ ቪዲዮን እስከ መጨረሻው ካያችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። እናንተ ብትሆኑ ይሄ ተባላችሁት ምን ታደርጋላችሁ? ምንስ ሀሳብ አስተያየት አላችሁ? የሚለውን መልካም ሀሳባችሁን ኮሜንት እንድታደርጉ እፈልጋለሁ። እስኪ ቪዲዮ እናዳምጥና ተመልሰን እንገናኛለን። አብራችሁ ሆኑ ልጁን አግቢ። ስንት ዓመቱ ነው? ልጁ ጤነኛ ነው? ልጁ ጤነኛ ነው? አንዳንድ ጊዜ ውልሽ ሀበ ማነው ሀበሻ ሲያዩ አረቦቹ በሽተኛ ቤተሰብ ወይ አካለ ጉዳት ወይ ደግሞ የሆነ ችግር ያለበት ልጅ ካላቸው ሰራተኛዋን እንዳራት ይላሉ። ገብቶሻል ማለት ለትዳር ትክክለኛ ትዳር ሳይሆን፣ ዝም ብሎ እንዳያስቸግራቸው በቃ ይሄ ማታንፈሻ ነገር የለም። እንደዛ ነው የሚያደርጉት፣ አንዳንዶቹ ማለት ነው። ግን ጤነኛ ከሆነ ጤነኛ ከሆነ ከባድ ነው። ገብቶሻል ቆይ ተማሪ ነው ወላ ሰራተኛ? ተማሪ ነው ወላ ሰራተኛ? ሰራተኛ። እሺ፣ እሱስ ምን ይላል? ማለት ተዋዳችሁ ነው ወዶሽ ነው ወላም እንዴት ነው ነገሩ? ሰዎቹ እንዴት ናቸው ከአንቺ ጋር? ሰዎቹ እንዴት ናቸው ማለት ጥሮች ናቸው እ እንደ ልጅ በይኝ በቃ ማለት የሆነ ልጅ ናት ሰራተኛ ናት ብላ ለማስተዋወቅም አትፈልግም አብረን ነው የምንበላው ታ እኔ የምለብሰው ልጆች ኩያማ የሚሆኑ ሴቶች አሉ በቃ እንደ እህት ነው የተቀበሉ አንቺ እኮ እህታችን ነሽ ምናምን ምናምን አቀባበላቸው ነግርሻቸው የት ያለሽው የት ያለሽው ደማም አረቦች ናቸው ግን ሌላ ዜጋ እንዳይሆኑ ሶዲዮሽ ናቸው። እየሰማሽኝ ነው? እዴ እሺ። አንቺ ማግባት ትፈልጊያለሽ? ልጁን ማግባት ትፈልጊያለሽ? anfällig. ኦኬ አንቺ አትፈልጊም። ታዲያ እንደማትፈልጊ ለምን አትነግራቸው? ለምን አትነግራቸው? እኔ አልፈልግም። የመጣሁት የመጣሁት ለስራ ነው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው። አንዲት እህታችን ወደ ደማም ነው ያለው። ታዲያ ደማም የሚባል ቦታ ማለት ነው እና ማዳሜ ልጄን አግቢ እያለች ትጨቀጭቀኛለች። ከሷም አልፎ በሄድንበት ሁሉ ለምንድን ነው ማድሪያት፣ ለምንድን ነው ለልጅሽ ማድሪያት እያሉ ይሏታል። እኔንም ይጠይቁኛል። በሁሉም ሰው በመጣው ሰው በሄድንበት ቦታ ነው የምታስጠይቀኝ አለች፣ ልጄን አግቢ ብላ። እኔ ግን ምን አይነት አረቦች ቢሆኑ ነው አልኩኝ። ማለት ልጄን አግቢው፣ ሰራተኛ፣ ልጄ ሰራተኛ አግቢ፣ ሰራተኛዋን ልጄን አግቢ የሚሉ ከአስራ አንድ ናቸው አሉ ሀበሾች አረብ አግብተው የሚኖሩ የወለዱ። ግን እኔ እንጃ፣ በቃ እናንተ ምን ተሰማችሁ? ማለት አሁን እቺ ሴት ትክክለኛ ለልጇ ትዳር ፈልጋት ነው ለምራትነት ፈልጋት ነው የሚል ሀሳብ አላችሁ ወይስ? እኔ ብዙ ኮሜንት እንዳየሁት፣ ከዚህ ቪዲዮ ስር ብዙ ኮሜንት እንዳየሁት ማለት ነው፣ ቲክቶክ ላይ ነው የተለቀቀውና በቃ አይሆንም ስንት አመት ሙሉ ኖራ አረባ ግብታ ወልዳ ልጇን ነጥቆ በስተመጨረሻ ያባረራት እና የአገር ሰው ይሻላል፣ ደስ አይልም የሚሉ ብዙዎች ናቸው። እንደገና ደግሞ ይቺ የምታናግራትም ሴት የምታናግራትም ሴት ምንድን ያለችው ልጁ ጤነኛ ነው ወይ? አንዳንድ አረቦች ልጃቸው የሆነ እንከን የሆነ በቃ በሽተኛ ምናምን ነገር ሲሆን ለሰራተኛ ነዳሪ ማለት እንትን አለ እና አንዳንዶች እንደዛ ያደርጋሉ ያም ደግሞ ትክክለኛ ትዳር ሳይሆን የሆነ በቃ እንዳያስቸግራቸው ማድረጊያ የሆነ ማረጋጊያ ነገር ይጠቀማሉ እንደዛ ያደርጋሉ አንዳንዶች ነው ብላ መልስ የሰጣቻትና እናንተ ምን ትላላችሁ አንዳንድ ኮሜንት ደግሞ ስመለከት ማለት ነው የሀበሻ ወንድ አግብተሽ ከምትጨቃጨቂ አረብ አግብተሽ ተቀመጪ አግቢ እንዳያመልጥሽ አግቢ የሚሉም አሉ። ደግሞ እና ብቻ እንጃ እኔ እንደኔ ልጅቷ አንደኛ ነገር ሁለት ልጆች አሏት፣ የሁለት ልጆች እናት ናት። እና እኔ እኔ አልታየኝም፣ እውነት ለመናገር ልክ እና ልክ የምታናግራት ሴት እንደመለሰችላት ሀሳብ ነው ያለኝ እኔ እኔ እንጃ ብቻ እና ዝም ብለሽ ወደ ልጆችሽ ብትመለሽ ነው የምለው እኔ፣ ዝም እንደዚህ አይነት ነገር እኔ በበኩሌ የሆነ በቃ የአረብ ጋር ትዳር የሚባለው ነገር አይታየኝም። ለምን እንደሆነ አላውቅ እና እናንተ ምን ትላላችሁ? በመልካም በመልካም ሀሳባችሁን ኮሜንት ላይ ያስቀምጡ። እንግዲህ ችታችን እየጨቀጨቁኝ ነው ልጄን አግቢ ወረቀትሽ ይስተካከለ ጥሩ ህይወት እዚሁ ትኖሪያለሽ እያለች እናቱ እናቱ እየጨቀጨቀችኝ ነው። ከሷም አልፎ ድረ በጎረቤትም በጓደኛም በመጣው በሄደው ነው የምታስጨቀጭቀኝ እያለች ነውና፣ እኔ እንጃ ብቻ እኔ ግን አይታየኝም። አግቢ የሚል ሀሳብ የለኝም ማለት ነው። እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ኸይሩን ነገር በአገራችን ላይ ለእኛ የሚጠቅመውን ነገር የወፍቀን ሁሉም በሀገር ያምራል እውነት ለመናገር። በቃ ብቻ ለሀገራችን በሰላም ያብቃ ነው ማለት ፈልገው፣ ሀገራችን ሰላም ትሆንልን። መልካም ቆይታ እስከዛው